እና ከተጀመረ ሶስት ዓመት ሊሞላ ያለውን ኢስላሚክ ባንክን እኩል የገንዘብ እጥረት ቢፈጠር በወለድ ባንኮች ሁሉም ባንኮች ከብሔራዊ ባንክ ይበደራሉ። አደጋውን ለማለፍ ወለድ ነፃ ባንክ ደግሞ ክራይሲስ ሲገርጽ ናቸው እንደ መጨረሻ አማራጭ ከብሔራዊ ባንክ ገንዘብ የሚወስዱበት ሲስተም የለም። ዓለም ላይ ያለ ኢትዮጵያ ውስጥ ግን የለም። የጎደሉ ነገሮችን ዛሬ ማስታወስ ፈልጋለሁ። ይህንን ስል በወቀሳ መልክ ሳይሆን ትኩረት ስላልተሰጠው ነው ከሚመለከተው አካል ይሄ ነገር እንዲሟላ እንዲሳካ ቆራጥ ፍላጎትና አሳታፊነት ላይ አቋም እንዳለሁት እያደነኩኝ፣ ኢትዮጵያ እስከ ዛሬ የሄደችበት የባንክ ስርዓት ኮንቬንሽናል ባንክ ሲስተምን ነው፣ ወለድን መሰረት ያደረገ ነው። ወለድ ነፃው ሲመጣ ደግሞ ዱዋል ሲስተም የመሆን ሁለቱንም ፓራላል የመከተል ሙከራ ተደርጓል። ይሄ ሙከራ ግን በሲስተም ደረጃ አልሆነም። 2019 ላይ የወጣው የብሔራዊ ባንክ ኤስቢቢ ዝባር 72/2019 መመሪያ ወለድ ነፃ ባንክ ኢትዮጵያ ውስጥ እንዲፈቀድ በግልጽ ቢያውጅም ያ መመሪያ ራሱ ደግሞ ሌላ ማነቆው አንዲት አረፍተ ነገር ላይ ውላያለች። ያቺ ምንድን ነው መመሪያው ላይ በኮንቬንሽናል ባንክ ላይ ያሉ ሁሉም መመሪያዎች ከወለድ በስተቀር ይህንንም ይመለከታል የሚል ነው ምን ማለት ነው ከወለድን አይመለከተውም የተቀሩ መመሪያዎች ሁሉ ግን ይመለከተዋል ይላል የባንኩ ስርዓት የተለየ ከመሆኑ አንጻር ለምሳሌ ብሔራዊ ባንክ እስከዛሬ እርሶ ይሄ ነገር እንዲቋቋም አቅጣጫ ከሰጡ 2019 አራት ዓመት አካባቢ ሆኖታል። በዚህ አራት ዓመት ውስጥ ምንም አልወጣም። ከላይ ሁለት ሲስተም እንፍጠር ካልን ቢያንስ በምክትል ገዢ ማዕረግ የወለድ ነፃ ዘርፉን በኃላፊነት የሚመራ ሰው የለውም። ብሔራዊ ባንክ መመሪያ ዲቴይል የሚመራ የለውም። ቦርዱ ውስጥ የወለድ ነፃ ሰብ ኮሚቴ የለውም። በዳይሬክተር ደረጃም የወለድ ነፃ ክፍል የለውም። በሸሪያ አማካሪ ሸሪያ ኮምፕላይንት ነው ባንኩ። የሸሪያ አማካሪ ባንኮች በግል ጥረት የተለያዩ ሼኾችን ወስደው ለማማከር እንደሚሞክሩት በሀገር ደረጃ የሚመራው ብሔራዊ ባንክ የሸሪያ አድቫይዘር የለውም። ሸሪያ ኮምፕላይንት ነው አይደለም የሚለውን ማን እንደሚወስን አልተቀመጠም። ይሄ ነገር አለመሆኑ የቅድም የጠቀስነው መመሪያ ላይ እንቅፋት ሆኗል። ለምሳሌ ሁሉም መመሪያዎች ከወለዱ በስተቀር የወለድ አልባውን ይመለከታል። ማለት 2015 ኤስቢቢ ዝባር ስልሳ 2015 የወጣ መመሪያ አለ። ያ መመሪያ ማንኛውም ባንክ ካለው ሀብት ውስጥ ከ10 ፐርሰንት ያልበለጠ ባንክ ነክ ባልሆነ ነገር ላይ ማዋል አይችልም ይላል። ይሄ ማለት ምን ማለት ነው? የወለድ ነጻ ባንክ ሙሻረካ የሚባል የሚሰራው አለ፣ በሽርክና እንደዚሁም ሙዳረባ የሚባል አለ። በዚህ መመሪያ መሰረት ሙሻረካም ሙዳረባም መስራት አይችልም። ባለፈው ግንቦት ላይ የኢትዮጵያ ብሔራዊ ባንክ ካፕ አምጥቷል። ፋይናንስ የማድረግ ወይ ብድር የመስጠት ካፕ በሁሉም ባንኮች ላይ ባለፈው ዓመት ካበደሩት ከ14 በላይ ማድረግ አይቻልም ብሏል። ይሄ ኢንክሉዲንግ ይሄ ኢስላሚክ ባንኩንም ጭምር ነው። ሌሎች ባንኮች ያላቸውን ገንዘብ ቦንድ ገዝተውበት ወይንም ደግሞ የመንግስት ትሬዥሪ ቢል ገዝተውበት ትርፍ ያገኛሉ። ብሩን እነዚህ ባንኮች መግዛት አይችሉም፣ መስጠት ደግሞ ተከልክለዋል። መቶ ዓመት የቆየውን ኮንቬንሽናል ባንክና ገና ከተጀመረ ሶስት ዓመት ሊሞላ ያለውን ኢስላሚክ ባንክን እኩል በማየት በዚህ መልኩ ሲደረግ እንዴት ይሆናሉ? እነዚህ ኢንፋንት የሆኑ አዲስ የሆኑ ገና ታዳጊ የሆኑ ባንኮቹን ግምት ውስጥ አልከተቱም። ያ ጊዜ ምን ይሆናል? ብር ቢኖራቸውም ይዘው ነው የሚቀመጡት። ሌላው ትልቁ ደግሞ ፕሮብሌማቸው ምንድን ነው? ሊኩዲቲ ክራይሲስ ቢፈጠር የገንዘብ እጥረት ቢፈጠር በወለድ ባንኮች ሁሉም ባንኮች ከብሔራዊ ባንክ ይበደራሉ። አደጋውን ለማለፍ ወለድ ነፃ ባንክ ደግሞ ክራይሲስ ሲገርናቸው እንደ መጨረሻ አማራጭ ከብሔራዊ ባንክ ገንዘብ የሚወስዱበት ሲስተም የለም። ዓለም ላይ አለ፣ ኢትዮጵያ ውስጥ ግን የለም። ቀጥሎ መጨረሻ የማነሳው የህዝብና ቤት ቆጠራ ነው። አንደኛ በትክክል ህዝቡ በቆጠራ እንዲሳተፍ በጀት ተመድቡ የሃይማኖት ተቋማትም ሰውን እንዲቀሰቅሱ እንዲደረግ። ሁለት ከእቅድ እስከ አፈጻጸም ራሱ እስከሚቆጥረው ሰው ኢንክሉሲቭ እንዲሆን ተደርጎ ሁሉም ሰው የሚስማማበት ቆጠራ እንዲወጣ ካልተደረገ በስተቀረ ይሄ ነገር እጅግ ያሳስበናል። ኢምፕሊኬሽኑ በብዙ ነገር ላይ ትልቅ ስለሆነ እንትን ይባል ነው። የመጨረሻ ማነሳው ደግሞ ሙስሊሞች የተለያየ እድል ለሀገርም ለሙስሊሞች መፍጠር የሚችሉ በተለይ ከዲፕሎማሲ ጋር የተያያዙ አይዲቢም ይባላል፣ ኢስላሚክ ዲቨሎፕመንታል ባንክ የሚባል አለ። እንትን የሙስሊም ሀገራት ኮንፈረንስ አለ። የተለያየ የሙስሊሞች ሰርክሎች አሉ። ኢንተርናሽናል ልማት አላቸው፣ ፈንድ አላቸው፣ አጋጣሚ አላቸው፣ የተለያየ ፋይናንስ ኢትዮጵያም አባል ብትሆን የሚመጣው ዶላር ለሀገር ነው። የሚመጣው ልማት ለህዝብ ነው። እንደነዚህ አይነት ነገሮች ላይ ትኩረት ተደርጎ ቢደረግ፣ በዚህ አቅጣጫ ትኩረት ይሰጥበት ለማለት እወዳለሁ። አመሰግናለሁ። እድል ሲገኝ መወያየት ጥሩ ነው፣ ግን ሁልጊዜ የመሬት ጥያቄ ደግሞ ካለ መሸሽ ጥሩ ነው። ዛሬ አንድ ነገር በጣም በጣም ደስ አለኝ። ከሳምንት በፊት ገደማ ከኦርቶዶክስ አባቶች ጋር ውይይት ነበረኝ፣ እና በዚያ ውይይት ላይ ስላስታረቅከን እናመሰግናለን፣ ቤት ለመለስክ እናመሰግናለን፣ የሆነ ነገር እናመሰግናለን ብለው ቀጥሎ ያነሱት ጥያቄ ኦርቶዶክስ ኢትዮጵያ ውስጥ በጣም ተበድላለች፣ ትገደላለች፣ ቤተክርስቲያን ይቃጠላል፣ መንግሥት ቤት ስንሄድ አናስተናግዳችሁም ይሉናል እና በጣም እየተበደለ ነው የሚል ጥያቄ አነሱ። ቀጥሎ ከወንጌላውያን ጋር ስብሰባ ነበረኝ። እነሱ ደግሞ እየተቃጠለብን ነው፣ መሬት አናገኝም፣ መቃብር ቦታ የለም፣ እኛ ሁልጊዜ ሁለተኛ ዜጋ ነን፣ ሕዝብ ይቆጠር ቁጥራችን ይታወቅ አሉ። ሙስሊሞች ደግሞ መጡ። ዛሬ መቃብር ቦታ የለም፣ ቦታ የለም፣ እየተቃጠልን ነው አሉ። በተለይ የሚጠቀም የለም ማለት ነው። ማረጋገጫ እሱ በ1966 ሙስሊሞች ከፍተኛ ንቅናቄ ያደርጉ ነበር። ንቅናቄያቸው 13 ጥያቄዎች የያዘ ነው። በደንብ አስተውላችሁ ከሆነ ኢትዮጵያ ውስጥ መንግስታት በሚቀያየሩበት ዘመን የሙስሊሞች እንቅስቃሴና ጥያቄ አለ፣ ጥያቄዎች አሉ። እነዚያ አስራ ሶስት ጥያቄዎች አንደኛው ሙስሊም ህጋዊ እውቅና ማግኘት አለበት። ሁለተኛ፣ ያኔ ርስት ስለነበረ የርስት ባለቤት መሆን አለበት። የመደራጀት መብት ሊፈቀድለት ይገባል። የሸሪያም ጉዳይ ያኔ ዋና ጥያቄ ነው። በሬዲዮ የሙስሊም በዓላትም አይከበሩም፣ ግን በሬዲዮ በዓሎቻችን መነገር አለባቸው። ዛሬ በቴሌቪዥን አተራዊ ላይፍ የሚሰገድበት ዘመን ስለሆነ ለውጡ እኛ ያኔ ለነበረ ሰዎች ይገባል። እናንተ ለወጣቶች ብዙ አይገባችሁ። በኢትዮጵያ የሚኖሩ ሙስሊሞች አትበሉን። እኛ በኢትዮጵያ የምንኖር ሳይሆን ኢትዮጵያ ሙስሊሞች ነን። ልክ ከሌላ ቦታ መጥተን የምንኖር አይነት ተብሎ ስለሚገለጽ ይሄ ይቅርብን፣ ይቅር። የመስጂድ ግንባታ ፈቃድ ይሰጠን የሚሉ ጥያቄዎች ያኔ የነበሩ አባቶች ከፍተኛ ንቅናቄ አንስተው ጥያቄ አንስተው ይታገሉ ነበር። ምን ያህል ነገር ነው የተመለሰው? ከዚህ ውስጥ ምንድነው የቀረው? ከብዙ ርቀት ነው የተመጣው። ይበቃል ወይ ይሄ? አይበቃም። ሼካጅ እንዳሉት ነው ገና ነው። የኢትዮጵያ ሰዎች ሁሉ የክርስቲያንም፣ የእስላምም ጥያቄ ገና ነው። የምግብ ጥያቄ አለ። በኩል መታየት ጥያቄ አለ በየትኛውም ቋንቋ በየትኛውም እምነት ያለመገለል ፍላጎት አለ። ለዚህ ደግሞ ትግሉ ይቀጥላል። ግን ሙስሊሞች ከየት ተነስተን ነው የት የደረስ ነው የሚለውን ሁልጊዜ ማስታወስ ያስፈልጋል። በተለይ ለልጆች ማስታወስ ያስፈልጋል። ያ ሁላችሁም እንደምታውቁት ኢትዮጵያ አርዱል ስርቅ የተባለች ናት። አርዱል አድል የተባለች ሀገር ናት። የት አለ ያ ጀስቲስ? የታለ ያ እውነት የሚል ጥያቄ አንድ ሺህ አመት በላይ ፈጀባት ተብሏል፣ ተጽፏል። የእውነት ሀገር መሆኗ፣ የፍትህ ሀገር መሆኗ የኢትዮጵያ ሙስሊሞች ለማረጋገጥ ለሺ አመታት ጊዜ ወስዶባቸዋል። ይሄ አሁን ያለንበት ሁኔታ ተቀይሮ ቢያንስ እንደዚህ የልብ ልባችንን በሰላም ለመነጋገር ስለበቃን የቀረውንም በውይይት ለመመለስ በምክክር ለመመለስ ስለበቃን እንደ ጥሩ አጋጣሚ እንደ ጥሩ ጊዜ አድርጌ ወስደዋሉ። ትንሽ ቢስተካከል ብዬ የማሰብ በተለይ ወጣቶቹ ወጣቶቹ ኢትዮጵያ የሙስሊምም የክርስቲያንም ሀገር ናት። ከዚህ ቀደም የሆነ ተረት ተተርቶ ሊሆን ይችላል። አሁን ግን የሁሉም ሀገር ናት። ከአሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋን ነው ማለት የለበትም። ትክክል አይደለም። ይሄ ከሀገር ማን ነው የሚገፋ? ይሄ ንግግር የተደገመ እየተደገመ ሲሄድ እውነት ነው እየሆነ የሚሄደው። ትክክል አይደለም። ሀገራችሁ ነው፣ የሚገባችሁ መጠየቅ መብታችሁ ነው። ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን፣ እኛ የተገፋን ለማን ነው የነገራችሁ ያላችሁት? ይሄ ንግግር እኮ ነው የቆየ የቆየ እውነት እየሆነ የሚሄደው እንደዛ ጥሩ አይደለም። በተለይ ወጣቶች እኔ ኢትዮጵያዊ ስለሆንኩ እኔ ሙስሊም ስለሆንኩ ይሄ ይሄ ጉዳይ በሕግ ይገባኛል ብሎ መጠየቅ ይቻላል፣ ችግር የለውም። ሌላው ቋንቋ ግን ናሬሽን ስለሆነ እያበላሸን ያለው በተለይ ወጣቶች ኮንሽስ ብትሆኑ ጥሩ ነው። ከእንግዲህ በኋላ ሁለተኛ ዜጋ የሆነበት ሙስሊም ሁለተኛ ዜጋ የሆንባት ኢትዮጵያ የለችም፣ አትኖርም። ኢትዮጵያ በኢትዮጵያ የተወለዱና ያደጉ በልዩ ልዩ ምክንያት የኢትዮጵያ ፓስፖርት ያገኙ የትኛውም እምነት የሚከተሉ ሰዎች ሀገር ናት። በእኩል ታገለግላለች። በእኩል ካገለገለች ትኖራለች፣ ካላገለገለች ኢትዮጵያ የሚለውን ስም ማስቀጠል አትችልም። ምክንያቱም እንዳላችሁት ግማሽ አካሏን ጥላ ኢትዮጵያ ልትሆን አትችልም። እና ናሬሽን ላይ የሚነገሩ ነገሮች አሉ። እኛ እሱን ተቀብለን መልሰን ባናስተጋባ ጥሩ ነው። አዲስ አበባ ላይ ባለፉት አራት አምስት ዓመታት 124 ቦታዎች ለመስጂድ ተሰጥተዋል። በዳታ ለቀብር ሶስት ቦታ ተሰጥተዋል። ለማዕከል እንዳላችሁት አንድ ቦታ ተሰጥቷል። ከዚህ በላይ ለኢትዮጵያ ሙስሊም ለአዲስ አበባ ነዋሪዎች አቅም በፈቀደ መጠን እየጨመሩ ጥያቄ እየመለሱ መሄድ ያስፈልጋል። የትናንትናውን እንዳለ ሰርዘን ከሆነ ወደፊት መሄድ አንችልም። የትናንትናውን አመስግነን ተቀብለን ሰርተንበት ወደፊት መሄድ ደግሞ ያዋጣል። አሁን ጥያቄ ለእናንተ ያለኝ ከተሰጣችሁ 124 ቦታ ስንት መስጂድ ተሰራ? ስንት ቦታ አጥራችሁ ተዋችሁ? ስንቱ አለቀ? ከፈለጋችሁ የጋራ ኮሚቴ አዋቅረን እንፈትሸው? ሀገሩ የናንተ ነው። አዲስ አበባ የናንተ ነው። ኢትዮጵያ የናንተ ነው። ምንም ሽሚያ አያስፈልግም። በገዛ ሀገራችሁ ከወሰዳችሁ መስራት ነው። ወስዶ ለማጠር ከሆነ ግን በሚገርም ሁኔታ ነው የሰው ሀገር እንደምንወር ነገር በየእምነት ተቋማቱ እያሰፋን እያሰፋን እንደ ሕገወጥ ነገር የምናጥር ከሆነ ቢያንስ ቢያንስ እናንተ አርያ መሆን አለባችሁ። ትክክል አይደለም። ሁሉ እናንተ ነው፣ ጠብቁት። የሚያስፈልጋችሁን ተጠቀሙበት፣ የሚሰሩበትን ውሰዱ። የማይሰራበት ነገር ከሆነ ግን በቁጥር ስንት አለን? ኦርቶዶክስ ወስዳለች፣ ወንጌላውያን ወስደዋል የሚል ፉክክር ከሆነ ብዙ ፋይዳ የለው። እሱ እናንተ አስቡበት። እኛ አቅማችን በፈቀደ መጠን የእናንተን ጥያቄ መመለስ ግዴታችን ነው። የመረጣችሁን ጥያቄያችሁ እንድንመልስ ነው። የኢትዮጵያ አቅም በፈቀደ መጠን የሁሉም እምነት ጥያቄዎች እየመለስን ነው የምንሄድ። ከአቃተን ደግሞ አፍበሉን አልቻልንም ብለን እንጠይቃቸዋለን። ችግር የለም። በእናንተ በኩል ግን ሀገራችሁ፣ መሬታችሁ፣ ከተማችሁ ስለሆነ የማትሰሩበት ከሆነ መጠንቀቅ ያስፈልጋል ብዬ አስባለሁ። ትምህርት ቤት በሚመለከት ብዙ ጉዳይን ያነሳችሁት፣ አንደኛው ሙስሊም እስላምና ትምህርት ምንድን ነው ትስስሩ? እስላም የመጀመሪያው አያ የወረደው እኮ ይቅራ ነው። የመጀመሪያው አንብብ ነው። የመጀመሪያው ማንበብ መጽሐፍ መሆኑ ብቻ ሳይሆን ኢትዮጵያ ውስጥ በሁላችሁም አካባቢ በሁላችሁም አካባቢ ቀለም እየተበጠበጠ ጣውላ ላይ ገጠር ሲባል ገጠር አይደለም፣ የመጨረሻ ምንም አይነት መኪና አይቶ የማያውቅበት አካባቢ ሰው የሚማረው የሚቀራው በጣውላና በቀሰብ ነው፣ ታውቃላችሁ። በጣም ከፍተኛ የሆነ አታችመንት ነው ያለው በትምህርትና በእስልምና እምነት መካከል። አንዴ ወደ ባሌ ሄጄ ድሬ ሸክ ሁሴን ያለው መስጅድ ጋ ያሉ ሰዎች ሲነግሩኝ፣ በድሮ ዘመን ድሬ ሸክ ሁሴን በስልሳ ቋንቋ መድረሳዎች ቁራን ያስቀሩ ነበር፣ በስልሳ ቋንቋ አሉ። ቋንቋ ሳይወስናችሁ ባህል ሳይወስናችሁ በሄዳችሁበት ሁሉ ማስተማር ከሀገር ሀገር ደግሞ ለመማር መሄድ፣ ከአርሲ ጅማ መሄድ፣ ከሀረር ጅማ መሄድ፣ ከወሎ የሆነ ቦታ መሄድ ለመማር ለመጨመር፣ ይሄ ከእናንተ ጋር የተሳሰረ ጉዳይ ነው። አሁን ወደ ዘመናዊ ትምህርት ሲመጣ በሁለት መንገድ ከፍለነው፣ በአንድ በኩል የኢስላሚክ ዩኒቨርሲቲ ኢስላሚክ ትምህርት አረብኛ ቋንቋ የሚል ጥያቄ አለ። ለዚህ ደግሞ እውቅና ይሰጥ የሚል አለ። በሌላ በኩል ደግሞ በትምህርት ቤት በመንግስት ትምህርት ቤቶች ያሉ ድረሲንግ ኮድ፣ አለባበሶች፣ ልብስ ስርዓት የተነሳ ጉዳይ አለ። ኢስላሚክ ዩኒቨርሲቲ ለምሳሌ ካርቱም አለ፣ ካይሮ አለ። ግን በሌላ ዩኒቨርሲቲ ውስጥ ለምሳሌ በአዲስ አበባ ዩኒቨርሲቲ ውስጥ ኢስላሚክ ዩኒቨርሲቲ ኢስላሚክ ኮርስ አይባልም። ሌላው ሴኩላር ትምህርት ይሆንና የፒኤችዲ ተማሪ ከሆነ ሪሰርች ሲሰራ በኢስላሚክ ጉዳይ ሊያጠና ይችላል። እኔም ፒኤችዲ ሲሰራ ሶሻል ካፒታል ላይ ያጠናሁት አንዱ ያጠናሁት በእስላምና በክርስቲያን ሪሌሽንሽፕ ላይ ነው። ኢስላሚክ ዩኒቨርሲቲ ግን እንደምታውቁት ሙሉ በሙሉ ልክ አሁን ኦርቶዶክስም ዩኒቨርሲቲ እንዳለው ወንጌላውያንም ኮሌጆች እንዳሏቸው ኢስላምም የራሱ በእናንተ ተቋም ስር ሊኖረው ይችላል። በመንግስት ግን እያንዳንዱን የእስላም ካሪክለም ቀርጾ በዩኒቨርሲቲ ማስገባት ቢያንስ ቢያንስ አሁን ባለ ሁኔታ ቀላል አይመስለኝም። እናንተ ኮሌጅ ኑሯችሁ፣ ሃይስኩል ኑሯችሁ፣ ዩኒቨርሲቲ ኑሯችሁ እውቅና መስጠት ሁሉም ጠይቀዋል። ኦርቶዶክስም የለውም፣ ወንጌላውያንም የላቸውም፣ እውቅና ጠይቀዋል። ከእነሱ ጋር በጥናት በጋራ ይመለሳል ለሁላችሁም እንዴት እንደሚመለስ አቅጣጫ ተቀምጧል። ካጠኑ በኋላ ምላሽ ይሰጣል እውቅናውን። አረብኛ ትምህርት ለሚለው ግን ኢትዮጵያ እና ኢትዮጵያውያን አረብኛ ለመማር በጣም ነው የጎዳን። በጣም አረብኛ ለማወቃችን ጉዳት ነው። ማንኛውም ሰው አረብኛ ቋንቋ ልጆቹን ቢያስተምር ፈረንሳይኛም ስለሚያስተምር ሩቅ ሄዶ ለመነገድም ለማስተማርም ለመስራትም ለሁሉም ነገር ይጠቅመዋል። አረብኛ መማር ማለት ሙስሊም መሆን ማለት አይደለም። የግብጽ ኮፕቲክ ቸርች አባቶች በአረብኛ ነው የሚያስተምሩት። ሊባኖን፣ ሲሪያ፣ ፓለስቲን ውስጥ ያሉ አረብኛ የሚናገሩ ሰዎች ክርስቲያኖች በአረብኛ ይናገራሉ። ድሮ ድሮ ደግሞ አንዳንድ ወረቀት ሳገላበጥና ሲሰማ የኦርቶዶክስ ትላልቅ አባቶችም ግዕዝና አረብኛ ይናገራሉ ይባላል። ለዛ ይመስለኛል ነጃሽም ሳይቸገሩ የተናገሩት። ያኔ አረብኛ መቻል ብዙ ችግር ያለው አልመሰለኝም። አይታችሁ ከሆነ ጂኦግራፊው እኛ ምስራቅ አፍሪካ ያለንና ገልፍ ሀገራት ቀይ ባህር ገልፎ ፌደን እስከከፈለን ድረስ አንድ ሀገር የነበረ ነው። ጂኦግራፊውም ቅርብ ነው። አረብኛ መማር ጠቃሚ ነገር ነው። አዲስ አበባ ላይ የተጀመረ ነገር አለ። ሁሉም ቢማር ጥሩ ነው፣ ለራሳችን ስንል ማለት ነው። ትስስሩ የጠነከረ ስለሆነ ለቢዝነስ ዲፕሎማሲ ሲባል ቋንቋ ማወቅ ጠቃሚ ይሆናል። በትምህርት ቤቶች ውስጥ ከትምህርት ሚኒስቴር ጋር አነጋገራለን። ስለተባለው መመሪያ ግን እኔ ያለኝ የልጅነት የወንድምነት ምክር በትምህርት ተቋም አካባቢ ሲቪክ አቀራረብ ነው በጣም ጥሩ የሚሆነው። አህመዲን እስላም ሊሆን ይችላል፣ ሚስተር ኤክስ ክርስቲያን ሊሆን ይችላል። ትምህርት ቤት ሲሄዱ እውቀት ለመገብየት የሚሄዱበት ቦታ እንጂ ክርስትና ወይ እስልምና የሚታይበት ቦታ ለማድረግ ባይሞከር ጥሩ ነው። ሲቪክ መሆን ጥሩ ነው። ያ ማለት ሰው የለበሰው ልብስ ተው ማለት ደረጃ ይደርሳሉ የሚለውን ማየት ያስፈልጋል። እና ስፔሲፊካሊ እስላም የሚመለከት ወይም ፕሮቴስታንት የሚመለከት ወይም ኦርቶዶክስ ሳይሆን እንደ ሀገር ምክክር የሚያስፈልገው ጉዳይ ነው። ከትምህርት ሚኒስቴር ጋር እና ያለን መመሪያውን ምን ማድረግ እንደሚቻል እናንተም ግን እንድታግዙ የምፈልገው ሰው ሲቪክ ቢሆን ጥሩ ነው። አሁን ከእምነቱ በላይ አማኝ ለመምሰል መሞከር ነው መከራ ያበላን። ያለ እምነቱ ካለ ሌብነት የለም ማለት ነው። እስላም ክርስቲያን ሌባ አትሁን ይላል፣ ዘረኛ አትሁን ይላል፣ ውሸታማ አትሁን ይላል፣ ሁሉን እኩል አገልግል ይላል። ይሄ የለም ግን አንደኛ ክርስቲያን ለመሆን አንደኛ እስላም ለመሆን ስቃይ አለ። ግን እምነታችን በሚለው ልክ መኖር ስለማንችል የምናበላሸው ነገር አለና በመንግስት ትምህርት ቤት እንዴት አድርገን ነው የሙስሊም ብቻ አይደለም። ጴንጤውም የራሱ አለው ኦርቶዶክሱም እንደዛ አለው። አንዱ አንዱን በማይረብሽ መንገድ እንዴት ልጆቻችን በሰላም ቢሄዱ ይሻላል፣ በሰላም ቢማሩ ይሻላል የሚለውን ተመካክረን የሚስተካከል ነገር ካለም እናያለን። በመመሪያ የሚታይ ነገር ካለ እናያለን። እናንተም ግን ኮንሲደር እንድታደርጉት ሀሳቡን ለማለት ነው። ቅድም ተረክ ላይ አትቀበሉ ያልኩበት ምክንያት እስከዛሬ ለሺህ ዓመታት ልምድ ሆነው የቀጠሉ ጉዳዮች ዋና ዋናዎቹ የተጀመሩት በኛ ነው። የቢላል ጉዳይ ቢነሳ ማንም እስላም የመጀመሪያውን አዛን ካነሳ ኢትዮጵያ ማንሳት ግዴታ ነው። ሰላትል ጋአብ ከተነሳ የመጀመሪያው ሰላትል ጋአብ የተደረገው ለነጃሺ ነው። የግድ ነው። አረብም ቢሆን ሀብታምም ቢሆን ካነሳው እኛም ማንሳት ግዴታ ነው። ሊካድ የሚችል ነገር አይደለም። ኡም አይመንም ብትሆን የተመሰከረላት እናት መሆኗ ሁሉን ነገር ተቀብለን መቼም እዛ ጋር ስንደርስ አንቀበል ማለት አንችልም። ስለዚህ የሙስሊም ዋና ሀገር ነው የሚሉ ሰዎችም ቢሆኑ የእኛ እናቶች የእነሱን አባቶች እናት ሆኖ ማሳደጋቸው መካድ አይችሉም። ይሄ ታሪካችን ነው፣ እውነት ነው። ቅድም ብላችኋል። አወሉል ህጅረተ የሚባለው ከመዲና በፊት የተደረገው ወደኛ ነው። ይሄም መካድ አይቻልም። እነዚህ ሁሉ ግን ለኢትዮጵያ ሙስሊም የኩራት የክብር ከሌሎች ሙስሊሞች የመገናኛ ድልድይ መሆን አልቻሉም፣ አልቻሉም። ብዙ ታሪክ እያለን ቱሪዝም ላይ ብዙ ነገር መስራት ስንችል እንደዛ አልተጠቀምንበትም። ለምን? በውስጣችን በነበረው ነገርየውን በትክክል አለመገንዘብ ጥቅሙን አለመገንዘብ። አሁን እኮ አንዳንድ ሀገር ሼካጅ እንዳሉት እኔ የመጣሁት ከነጃሽ ሀገር ነው ማለት ብቻ ብዙ በር ይከፍታል።